ሰላም ሰላም እንዴት ናችሁ? የተወደዳችሁ በተለያዩ ስፍራ ሆናችሁ ይህንን ድምፅ የምትሰሙ ሁላችሁም የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ ደግሞ የመጣሁት ስለሚቃጠል መስዋዕት ላነሳ ነው የመጣሁት። እንግዲህ ከኃጢአት ጋራ በተገናኘ መስዋዕቶችን አንስተን እያወራን ነው ያለ ነው። ስለዚህ መስዋዕት እና ኃጢአት የሚሉ ነገሮች ቀጥታ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር የሚገናኙ ስለሆኑ ለምንድን ነው ኢየሱስ የሞተው? ምክንያቱ ምንድን ነው? የኃጢአት ውጤት ምንድን ነው የሚለውን ስለ ኃጢአት እያነሳን ነው ያለ ነው። ስለዚህ ዛሬ ደግሞ እግዚአብሔር በተደራጀ መልክ ለሙሴ መስዋዕትን እንዲያቀርብ ሰጥቶ ነበረ። ከመስዋዕቶቹ መካከል የመጀመሪያውን ነው ዛሬ የምናነሳው ቀጥታ ወደ ክፍሉ እንሄዳለን ማለት ነው ሶ እንግዲህ የሚቃጠል መስዋዕትን በምንመለከትበት ጊዜ በክፍል ስድስት ውስጥ ስለ ትርጉም ጥቂት ለማየት ሞክረን ነበረ እንግዲህ የሚቃጠል መስዋዕት የሚለው ኦላ ኦላ የሚል ቃል ነው። እንግዲህ በዕብራይስጥ የሚጠቀመው እንግዲህ ኦላ ማለት ማድረግ ወይም አሴንድ ወይም በጭስ ውስጥ ወደ ላይ የሚሄድ የሚል ነው ማለት ነው ትርጉሙ። ስለዚህ የሚቃጠል መስዋዕት በካህናት ነው የሚቀርበው። ከመስዋዕቱ ላይም ዘውትር እንዲጠፋ አይፈለግም ሁል ጊዜ ነው የሚነደው ማለት ነው። ሁል ጊዜ ማለት በቀን ውስጥ 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን፣ በአመት ውስጥ 365 ቀን የሚነድ ነው ማለት ነው። አይጠፋም። ሁል ጊዜ እንግዲህ መስዋዕቱ እዛ ቦታ እስካለ ድረስ ሁል ጊዜ እንዲነድ ነው የሚፈለገው ማለት እሳቱም እንዲነድ ነው የሚፈለገው። ዘለባቢያን ምዕራፍ 6 9 እና 13 ላይ አሮንንና ልጆቹን እንዲህ ብለ እዘዛቸው። የሚቃጠለው መስዋዕቱ ሕግ ይሄ ነው። የሚቃጠለው መስዋዕት በመሰዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጸባ ድረስ ይሆናል። እሳቱም በመሰዊያው ላይ ዘውትር ይነዳል። ቁጥር ዘውትር በመሰዊያው ላይ እሳት ይነዳል፣ አይጠፋም ይላል። ስለዚህ እሳቱ እንዲጠፋ አይፈለግም። ኮንቲኒስሊ እንዲነድ ታዲያ ምን ያስፈልጋል? እንጨት ያስፈልጋል። እንጨቱም ደግሞ የሚመጣው በእስራኤል ህዝብ በካህናትና በሌዋውያን አማካይነት ነው። ከየት? ከጫካ እስራኤላውያን ሄደው ከጫካ እንጨቱን ያመጣሉ። ማን ያመጣው? የእስራኤል ህዝብ ያመጣል። ካህናቶች ያመጣሉ። ሌዋውያኖች ሄደው ያመጣሉ። ይህንን ኔሄሚያ ምራፍ 10 ቁጥር 34 ላይ እኛም፣ ካህናቱና ሌዋውያኑ፣ ህዝቡም እንደ አባቶቻችን ቤቶች በተወሰነ ጊዜ በየዓመቱ ወደ አምላካችን ቤት አምጥተን በህጉ እንደ ተጻፈው በአምላካችን በእግዚአብሔር መሰዊያ ላይ ይቃጠል ዘንድ ስለ እንጨት ቁርባን እጣ ተጣጣለን ይላል። አይደሉ ተራ በተራ ነው ማለት። ህዝቡ ተራ በተራ እየሄደ ካህናቶቹ፣ ሌዋውያኖቹ ተራ በተራ ወደ ጫካ እየሄዱ እንጨት ያመጣሉ። ከዛ እሳቱን ማን ነው የሚያነደው? እሳቱ የሚነደው ከሰማይ ነው እሳቱ የሚመጣው። እሳቱን ወይ በክብሪት አይደለም እና ምናነደው። እሳቱን ከጎረቤት ተውሰን የምናመጣው እሳት አይደለም። ወይ ደግሞ ድንጋይ አጋሽ አጋሽተው የፈጠሩት እሳት አይደለም። እሳቱ የሚመጣው ከሰማይ፣ ይሄ የሚያሳየን ምንድነው እንግዲህ እግዚአብሔር የሚቀበለው መስዋዕት መስዋዕት የሚቃጠለው በእግዚአብሔር እሳት ነው። ሶ ይሄ እንግዲህ በእሳት መልክ ወደ ምድር መንፈስ ቅዱስ በመጣ ጊዜ ያ የመንፈስ ቅዱስ እሳት ሰው ሰራሽ ሪቫይቫል አይደለም። አንዳንድ ጊዜ ሰው ሰራሽ ሪቫይቫሎች ይነሳሉ፣ አንዳንድ ቦታዎች ላይ ማለት ነው። ይሄ ሰው በስሜቱ ተነሳስቶ የሆነ ሪቫይቫል ይመስላል፣ መንፈስ ቅዱስ ያለበት ይመስላል፣ ግን ወዲያውኑ ተመልሶ ይጠፋል። የመንፈስ ቅዱስ እሳት ከሆነ፣ የመንፈስ ቅዱስ ሪቫይቫል ከሆነ፣ የመንፈስ ቅዱስ መነቃቃት ከሆነ፣ በመንፈስ የሚነድ በመንፈስ የሚቀጣጠል ሰው ከሆነ ግን አያቋርጥም። ሁል ጊዜ መንደድ ይችላል። እንጨቱ ከየት ይመጣል? እንጨቱ እንግዲህ ህዝቡ ህዝብ እንግዲህ ካህናቶች፣ ለዋውያኖች ህዝቡ እየሄዱ በየጊዜው እንጨቱን ያመጣሉ። ሶ ግብአትም እሳቱ በቀጣይነት እንዲነድ እግዚአብሔር ግብአቶችን ያዘጋጃል ማለት ነው። የሚነድበትን ግብአቶች ያዘጋጃል። ሶ እዚህ ጋር መርሳት የሌለብን ነገር የራስን እሳት የራስን እሳት ወደ መሰዊያ ይዞ መቅረብ፣ ጤና ላይ ይዞ ማንደድ፣ እግዚአብሔር ያላዘዘውን እሳት ማቅረብ አይቻልም፣ አይቻልም። እንደዚህ ያደረጉ ሰዎች ቅጣትን ትቀበሉ እናገኛለን። የሰው እሳት ወደ ድንኳኑ አይገባ። የሰው እሳት፣ እግዚአብሔር ያልፈቀደው፣ እግዚአብሔር ያላዘዘው እሳት ዝም ብሎ ወስዶ ማንደድ አይቻልም። አያችሁ ስለዚህ እግዚአብሔር በመንፈስ ቅዱስ አማካይነት ካላቀጣጠለ የሰው መነሳሳት የሰው ሞራል የሰው ስሜት ምንም ትርጉም የለውም ማለት ነው። ምንም በእግዚአብሔር ፊት በስሜት አይደለም የሚቆሙ በእግዚአብሔር ፊት በእውነትና በመንፈስ ነው የሚቆሙ። የአሮን ልጆች ናዳብና አብዩድ በየራሳቸው ጤናውን ወስደው እሳት አደረጉበት፣ በላዩም እጣን አኖሩበት፣ በእግዚአብሔር ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። በዚህ ጊዜ የሆነው ምንድን ነው? እግዚአብሔር ሁለቱንም ቀጸፋቸው ይላል። ቀጥለን ባለው ክፍል ውስጥ ብታነቡ እግዚአብሔር ቀጸፋቸው፣ ሞቱ ይላል። ስለዚህ የሚቃጠል መስዋዕት በቀጣይነት በመሰዊያው ላይ የሚነድ መሆኑን እንድታቁ በቀጣይነት እንደ ደግሞ እንጨቱን ህዝቡ፣ ካህናቶቹ፣ ሌዋውያኑ ወደ ጫካ እየሄዱ እንጨት ያመጣሉ። ስለዚህ የካህናት ስራ ምንድን ነው? እሳቱን እንዳይጠፋ እንጨቱን በቀጣይነት መጨመር፣ የሚመጣውን መስዋዕቶች በዛ ላይ ማቃጠል የነሱ ስራ ይሆናል ማለት ነው። እንጨት እሳቱን ማንደድ ግን የእግዚአብሔር ስራ ይሆናል። ኦኬ፣ ለምንድን ነው የሚቀርበው? የሚቀርበው እንግዲህ እንደ ኃጢያት ማስተሰሪያም ሊቀርብ ይችላል። የኃጢያት መስዋዕት ለብቻ አለ። ይህንን ያልኩበት ምክንያት ለምንድን ነው? አሁን ከታች ስላቀራረቡ ሳወራ ይገባናል እና የሚያመጣው ሰው እጁን ይጭናል። እጁን ምጭ ነው ደግሞ ለምንድን ነው? ኃጢያቱን እንዲተላለፍ ነው። ግን ዋና አላማ ለኃጢያት አይደለም። ዋና አላማ ለአጢአት ፐርፐስ ሳይሆን ዋናው ዓላማ ሁለተኛው ላይ ያለው ለእግዚአብሔር መልካም ማዕዛ ያለው ሽታ ሆኖ የሚቀርብ ነው። እግዚአብሔር እንዲያሸተው የሚቃጠለውን መስዋዕት እግዚአብሔር እንዲያሸተው ነው ማለት ነው። ኦኬ ሶስት አማራጮች ይኖሩታል ሲቀርቡ ሶስት አማራጮች ይኖሩታል። የመጀመሪያው ከላሞች መንጋ ይቀርባል። ነውር የሌለበት ተባት ወይንም ወንድ ነው የሚቀርበው። ከቁጥር 3 ዘሌዋውያን ምዕራፍ ቁጥር 3 እስከ 9 ከበጎች ወይም ከፍየሎች ሊቀርብ ይችላል። ነውር አልባ ወንድ ነው እዚህ ጋር የሚቀርበው። ለምን? የክርስቶስ ተምሳሌት ነው እየቀረበ ያለው። ክርስቶስ ወንድ ስለሆነ ማለት ነው። ሰው 10 እስከ 13 እንዲሁም ከወፎች ከዋኖስና ከእርግብ ይቀርባል። ከዘሌዋውያን 1 14 እስከ 17 ላይ እናገኛለን አቀራረቡ እንዴት ነው መስዋዕቱን ያመጣው ሰው እጁን ይጭናል እና በሬውን ያርዳል በሬ ከሆነ ማለት ነው ፍየልም ከሆነ እንደዛው ደሙን ካህናቶቹ የአሮን ልጆች በመሰዊያው ዙሪያ ይረጩታል ለምን ደም የማስተሰሪያ የሚያስተሰሪ ስለሆነ ደሙን ካህናቶች የአሮን ልጆች ማለት ነው። ይወስዱትና በመሰዊያው ዙሪያ ይረጩታል። መስዋዕቱን ያመጣው ሰው ቆዳውን ይገፋውና በየብልቱ ይቆርጣል። ከቆረጠ በኋላ የአሮን ልጆች መስዋዕቱ ላይ እሳት ያነዳሉ። እንግዲህ እሳት አልጠፋም። ምን ያደርጋሉ ማለት ነው? እንጨት ይረበርባሉ፣ እንጨት ያደርጋሉ ማለት ነው። እንጨቱ ከየት ነው የመጣው? ከጫካ። በማን ነው የመጣው? በህዝቡ በካህናት በሌዋውያን በየተራ እጣን እየተጣጣሉ በነህምያ ዘመን እንደዛ ነው ማለት ነው ሲያመጡ የነበሩ ስለዚህ በዛ መልክ ሕዝቡ እንጨት ያመጣል። ከዛ ካህናቶቹ እንጨቱን ይረበርባል። ከዛ የተቆረጠውን ስጋ ራሱን ስቡንና በመሰው ራሱንም ስቡንም በመሰዊያው ላይ ያደርጋል። ከዚያ በኋላ ግን ከዛ በኋላ ግን ንጹሕ ያልሆነ የበሬ አካላቶች አሉ ንጹህ ያልሆኑ የበሬ አካላቶች አያችሁ። በኢየሱስ ክርስቶስ አካል ውስጥ አንዳንድ ስንካተት እንዴት ነው የተካተት ነው ገብተን ለእግዚአብሔር መልካም መዓዛ ሆነን የምንቀርበው? እንግዲህ ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። እኛ የክርስቶስ አካል ነው። ቤተ ክርስቲያን የክርስቶስ አካል ነች። ስለዚህ አንዳንድ ኤክስተርናል ቆሻሻዎች የገቡበት ለምሳሌ የበጉ ወይንም የበሬው አንጀት። በበሬው አንጀት ውስጥ ምንድን ያለው? ከውጪ ሲመጣ ሳር እየቀነጠሰ ሊሆን ይችላል የመጣው። ሆድ ውስጥ ብዙ ሰገራዎች ይኖሩታል። የተለያዩ ቆሻሻ ነክ ነገሮች በአንጀት ውስጥ ይገኛሉ። ሌላው መንገድ ላይ ሲመጣ ብዙ ቆሻሻዎችን እግሩ እየረገጠን የመጣው ንጹህ ነገር አይደለም ያለው። ግን አሁን በሬው ያለው በመገናኛ ድንኳን ቅጥር ግቢ ውስጥ ነው ያለው። ስለዚህ ምንድነው? ያ ከውጭ የመጣው ባዕድ የሆነውን ነገር ምን ያደርገዋል ማለት ነው? በውሃ ያስወግዱታል ማለት ነው። ካስወገዱት በኋላ በመስዋዕቱ ላይ እግዚአብሔር የሚያሸተው መልካም መዓዛ ሆኖ መቅረብ ይችላል። ያ ማለት ምን ማለት ነው? እኛ ሁላችንም ከውጪ ዘን የመጣናቸው ይሄ የስጋ ባህሪ የዓለም ባህሪ በሙሉ ምንድን ነው? በክርስቶስ ደም ከኛ ላይ ይታጠባሉ፣ ይወገዳሉ። ከታጠብን በኋላ ግን እግዚአብሔርን ደስ የሚያሰኝ ኑሮ፣ አምልኮ፣ ምስጋና ለእግዚአብሔር ማቅረብ እንችላለን ማለት ነው። ስለዚህ ያ ምንን ያሳያል? የቆሸሹ ለእግዚአብሔር የቆሸሸ ነገር መስዋዕት ሆኖ አይቀርብም። ግን ከታጠበ በኋላ እኩል እንደ ሲቡ እንደ ራሱ እኩል የሚቃጠል መስዋዕት ሆኖ ይቀርባል ማለት ነው። ኦኬ። ስለዚህ ይሄ በጣም እግዚአብሔር ንጹህ የሆነን ነገር እንደሚፈልግ ያመለክታል ማለት ነው። በአዲስ ኪዳን ኢየሱስ የሚቃጠል መስዋዕት ሆኖ ቀርቧል። እና ዕብራውያን ምዕራፍ 10 ቁጥር 9 እስከ 10 ላይ በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል የሚቃጠል መስዋዕትንም ስለ ኃጢያት የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለኝም ብሎ እነዚህ እንደ ህግ የሚቀርቡት ናቸው። ቀጥሎም እነሆ አምላክ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ላቆም የፊተኛውን ይሽራል። በዚህም ፍቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። የማይቋረጥ መሆኑ የኢየሱስ መስዋዕት ዘላለማዊ መሆኑን ያሳያል። አንድ ጊዜ አቀረበ። አያችሁ፣ እግዚአብሔር አንዴ ነው እሳት የሚያነደው። እሳቱ ግን ኮንቲኒየስሊ ይነዳል ማለት ነው። ልክ እንደዚሁ ኢየሱስም አንዴ ነው መስዋዕት ያቀረበው፣ ደግሞም ለዘላለም የሚሆን መስዋዕት ነው። ያን ብቻ አይደለም ያን ብቻ አይደለም እ እ መንፈስ ቅዱስ አንዴ ነው የወረደው፣ ግን ሲመጣ ለዘላለም ነው የመጣው ማለት ነው። ኢየሱስ ምንድን ነው ያለው በ ዮሐንስ ወንጌል ላይ ስናገር የእውነት መንፈስ በመጣ ጊዜ ለዘላለም ከናንተ ጋር ይሆናል፣ ለዘላለም ይመራችኋል፣ ለዘላለም ያስተምራችኋል፣ ለዘላለም አይተዋችሁም ብሎ ስናገር እንሰማለን። ስለዚህ የሚቃጠል መስዋዕት የሚቀርበው በዋናነት የሚቀርበው ለእግዚአብሔር መልካም መዓዛ ሆኖ እንዲቀርብ ነው። በቀጣይነት ነው እሳቱ የሚነደው፣ የሚቃጠሉ መስዋዕቱ ላይ ያለው እሳት ማለት ነው። እንደገና አቀራረቡ እንግዲህ የሚያመጣው ሰውዬ እጁን ይጭናል፣ ያርደዋል፣ ቆዳውን ይገፈዋል፣ ብልት በብልት ይከፋፍለዋል። ከዛ የአሮን ልጆች ደሙን ይወስዱታል፣ በመሰዊያ ዙሪያ ይረጩታል። ከዚያም ምን ያደርጋሉ? ስጋውን ይወስዱና በእንጨቱ ነው፣ መስዋዕቱ ላይ እንጨት ረብርበውታል፣ እዛ ላይ ያቃጥላሉ። ጭሱ ወደ ላይ ኦላ ይወጣል፣ አሴንድ ማለት ነው። ቅድም ላይ እዚህ ጋር እንዳየ ነው አሰንድ ወደ እግዚአብሔር ማረግ፣ ወደ ላይ ያርጋል፣ ጭሱ ወደ ላይ ይሄዳል። ያ እንግዲህ የሰውየው መስዋዕቱን ያመጣው ሰውየው እጁን ሲጭን ኃጢአቱ በላዩ ላይ ሆኗል። ከዛ ባመጣው ነገር እግዚአብሔር ተደስቷል። የቆሸሸ ነገር በሙሉ ታጥቧል። እግዚአብሔርን የሚያስደስት ሆኖ ይቀርባል ማለት ነው። ልክ እንደዚሁ ኢየሱስ ክርስቶስ ለዓለም ሁሉ ኃጢአት በሚሞትበት ጊዜ እንከን አልባ የሆነ የእግዚአብሔር በግ ነው። ለዚህ ዮሐንስ ላይ መጥመቁ ዮሐንስ ሲናገር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲናገር እናያለን ማለት ነው። ኦኬ ስለዚህ የሚቃጠል መስዋዕት በቀጣይነት ሁልጊዜ ጊዜ በእግዚአብሔር ፊት የሚቀርብ ነው። እንግዲህ ወገኖቼ በተለያዩ ቦታ ሆናችሁ እግዚአብሔር እንዴት ነው በእኔ የሚደሰተው ብላችሁ በውስጣችሁ እግዚአብሔርን ለማስደሰት ፍላጎት ያላችሁ ኢየሱስ ክርስቶስ እውነተኛና የሚቃጠል መስዋዕት ሆኖ በእግዚአብሔር ፊት ራሱን አቅርቧል። ስለዚህ ኢየሱስን የያዘ በኢየሱስ ክርስቶስ ደም የታጠበ ሰው እግዚአብሔርን ማስደሰት ይችላል። ከዛ ውጭ ግን በእኛ ስራ፣ በእኛ መልካም ድርጊት እግዚአብሔርን አስደስታለሁ ብሎ ማሰብ አይቻልም። ስጋ እግዚአብሔርን ማስደሰት አይችልም። ኢየሱስ ክርስቶስ የሚቃጠል መስዋዕታችን ሆኖ ቀርቧል። አንድ በዚህ ላይ የማሳስበው ነገር ስለ መስዋዕት ስለ መስዋዕት ምንም የማያክሰው ስለ መስዋዕት ምንም የማያቅሰው መጽሐፍ ቅዱስን ምንም ማያቅም ስለዚህ ስለ መስዋዕት የማያነሳ መጽሐፍ መንፈሳዊ መጽሐፍ አይደለም፣ የእግዚአብሔር መጽሐፍ አይደለም። ምክንያቱም የመጀመሪያውንም መስዋዕት ወይ የመጀመሪያውንም የኃጢአት ዋጋ ሞት መሆኑን እንስሳ አርዶ ያሳየው እግዚአብሔር ነው። የመጨረሻውንም የመስዋዕት ድምዳሜ ኢየሱስን ያቀረበው እግዚአብሔር ነው። ስለዚህ የመጀመሪያውን ያቀረበው ለአዳም እና ለሔዋን ቁርበትን ሲያለብስ የሆነ እንስሳ እንደሞተ እናያለን። የመጨረሻው እንግዲህ ምንም በብሉይ ኪዳኑ መስዋዕት እየተደረገ የተደረገ መስዋዕት ቀጥ ብሎ የቆመው ኢየሱስ ላይ ከዛ በኋላ ምንም አይነት መስዋዕት አያስፈልግም። አንድ ጊዜ ኢየሱስ ስጋውን አቅርቦ ለዘላለም ኃጢአታችንን ቀደሰው፣ ለዘላለም እግዚአብሔርን አስደሰተ፣ ለዘላለም በእግዚአብሔር ፊት መልካም መዓዛ ሆኖ ቀረበ ማለት ነው። ስለዚህ የሚቃጠል መስዋዕት ከአምስቱ እግዚአብሔር ለሙሴ ከሰጣቸው መስዋዕቶች አንዱ የሚቃጠል መስዋዕት ነው። ስለዚህ አቀራረቡን አሁን እንዳየነው ነው። የእህል ቁርባንን ደግሞ በሌላ ክፍል አብረን እናያለን። ባላችሁበት የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ወዳችኋለሁ። ሻሎም። ባላችሁበት ሰላማችሁ የበዛ ይሁን።